መጀመሪያ በሀሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውት እና ኢሞሽን። እኔ ደስተኛ ሆኜ መኖር እፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። መጣለሁ፣ አንቺ ወዳልሹ። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሀሳቤ ነው። ሀሳቤ ጨለምተኛ ከሆነ ስሜቴ ሀዘንተኛ ነው የሚሆነው። ሀሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ ማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን እንጆይ ላደረጋ ትፈልጋለሁ ኤቭሪ ሲንግል ዴይ፣ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው እንዲ ሁል ጊዜ የሆነ ችግር አለ፣ ሁል ጊዜ የእኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄ ስታስተካኪ እዛ ጋር እንደዛለ፣ ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እናትተኛለሽ። እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሀዘንተኛ ልውል ሆኜ ልውል ልኖር ሆነ። ስለዚህ አንድ ቀን ወሰንኩ። ከዛሬ ጀምሮ አልኩኝ፣ ዶክተር ወዳጄን ራሴን፣ ዶክተር ብዬ ዶክተር ወዳጄን ደስተኛ ነው አልኩ። በቃ ችግሮች አሉ አሉ፣ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል አሁን ለምሳሌ ከሰዎች ጋር ስትዊ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰው በጣም ክፉ ነው፣ ግን ለምንድን ነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ እጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢውስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ እያጠኑት ነው ያደገው። ትምህርት ቤት ሲሄድ ደሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢውስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋብለሽ ካየሽው ግን እምታዝኝለት ሰው ነው የሚሆነው ነው አንደስታንድ ማድረግ ማለት ነው ሰው ይሁን በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች? በጣም ትጠራጠርሻለች እንደዚህ ተጠራጣሪ ናት አሁን በትታምን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለች ፖዚቲቭ ቲንከር ከሆንሽ ግን ለምንድን ነው እንደዚህ ተጠራጣሪ የሆነችው ለምን እንደዚህ ሆነች አምናዊ ከዳት ሰው አለ ክፉ ያደረገባት ሰው አለ። በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለች ጠይቀልሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጭ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል ይችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም የበሳጭም ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩ ያንን አስባለሁ። ስለዚህ ሰዎችን አንድስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለች። ይጮሃሉ፣ ይሳደቡ ይችላሉ ምናምን እንደ ትዕግስት ያጣሉ። ከዛ አንቺ ምንድን ነው የምትይው? ወይም አንድ ሰው ምንድን ነው የሚለው? ይሄ እንደ እድሜው አይደለም፣ እንደ እድሜው ትልቅ ሰው አይደለም፣ እንዴት እንደዚህ ይሆናል ልትይ ትችላለች። እኔ ግን ምላሰብ እችላለሁ ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ሕመም ስላለበት የሆነ ነገር ከፍ ብሏል እዛ ጋ ያ አስቸግሮት ነው ባህሪው እንደዚህ የሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ፣ ሰዎች ፖዚቲቭ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ፣ ሚስት ተነጫንጫለች በጣም። ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች፣ ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድን ነው የተፈጠረው? ዛሬ ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ ተረጋግቶ ያስባል። ምንድነው? ምን ሆና ነው? ምንድነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ አንድ ቀን ሲቀረው ሁለት ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫንጫሉ፣ ይበሳጫሉ። በተለይ አንድ ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ ደብ ሊያስታውሰው ይችላል። ከዛ ደግሞ አርባ አምስት ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደሞ የባህሪ ለውጥ ይመጣል ያለባቸዋል፣ ይነጫነጫሉ ምናምንና፣ ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን ከዚ ሁኔታዎችን ደግሞ ሲቹዌሽንስ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁል ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል፣ ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጋለሽ እና አሁን በፖዚቲቭ ሞላ ነው ፖዚቲቭ ሞላ ነው። ከዛ ሌላው ምንድነው? ግሬትፉልነስ አለን። ቅድም ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። እያንዳንዱን ነገር አሁን እዚህ ስቱዲዮ ውስጥ ስንት አይነት ቀለም ነው ያለው? በጣም ነው የሚገርመው። እዛ ጋር ግሪን አለ፣ ብሉ አለ ብራውን አለ ነጭ አለ። እዚህ ጋ ቴሌቪዥን አለ በጣም የሚገርም ነው። ወጣቶች ካሜራ የሚያነሱት በጣም ይገርማል። ስለዚህ አሁን አፕሼት ላረግ ነው እያንዳንዱን ነገር አፕሼት ላረግ ነው እያየሁ እደነቃለሁ። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቻ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱን ነገር ታየዋለሽ፣ እያንዳንዱን ነገር አፕሼት ታደርጊዋለሽ። በስነ ልቦና አሁን ትርጉም አላቸው፣ እንዳናስረዝም እንጂ እንደሁሌው። አሁን ግሪን ግሪን ቀለም የልምላሜ ቀለም ነው። ማይንዳችን ግሪን ሳይ ልምላሜ ነው የሚታየው። እዚህ ቤት ያሉ ቀለማትን ብናይ ግሪን ስታይ ሪጁቪኔት ማድረግ ነው የሚታይሽ። ብሉ እረፍት ነው። በስካይዝ ብሉ ሰማዩ ብሉ ነው፣ ኦሽኑ ብሉ ነው። ብሉ ከለር ስታይ እረፍት ነው የሚታይሽ። ብራውን ጥንካሬ ነው፣ ስትሬንግዝ ነው የሚያሳየው። ዋይት ነጭ ፒውሪቲ ነው ንጽህና ነው። ጥቁር ክብር ነው ዲግኒቲ ነው። ፐርፕል ሮያሊቲ ነው። ቢጫ ቀለም ሰው ሲያይ ሃፒነስ ነው፣ ኤግዛክትሊ ሃፒነስ። ኦሬንጅ ስታይ ኢንቱዚያዝም ነው፣ በጣም መነሳሳት፣ ለስራ መነሳሳት። ስለዚህ አሁን እዚህ ቤት ገብቼ ከለሮቹን አፕሬሽት አደረግኩኝ ማለት ነው ያሉትን ቀይ ደግሞ የፍቅር ቀለም ነው። ሲበዛ ደግሞ ደም ግፊት ይጨምራል ይባላል እና እዚህ ውስጥ ገብቼ ቢጫውን፣ ክሪኑን፣ የለውን፣ ላይቱን፣ ወጣቶቹን፣ አንቺን አይቼ አፕሪሺየት አድርጌ ይሄ ማይንድፉልነስ ነው። ጾም ነው ጊዜው ሰው ይሄድና፣ ጾም በየአይነቱ ያዛል፣ ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን ምን እንደሚል አልጫለወቅ ግን ርቦታል በላ በላ በላ በላ የትኛው ይጠፍጣል ብትዩ ከዛ አያውቀውም ማይንድፉል ከሆንሽ ግን እቺኛ ሽሮዋን ስትቀምሻት ጎመኗን ስትቀምሻት ቴስቱን ትንት ያለሽ ታጠጥም ያለሽ ቴስቱን አፕሪሽት ታደርጊያለሽ ኢቨን እንጀራውን አፕሪሽት ታደርጊያለሽ ምን አይነት እንጀራ እንደሆነ ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው ቡናዋን ስትጠጫት ከጀበናዋ ጀምረሽ ከሲኒዋ ጀምረሽ ጣዕሙን፣ አፈላሉን ስትመለከች። እኔ አሁን የመድረክ ንግግር አቅርበታል በአፈላሉ በመስከን እና እሱ ማይንድፉልነስ ይባላል። ከዛ ኢንጆይ ታደረጊዋለሽ። ለመለማመድ ምን ይላሉ እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንዳለች ከዛ ክራሽ እያረግካት ክራሽ ስታረጋት ድምጿን ከዛ ቴስቱን፣ ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች። ልጆቹን ኢንጆ አያረጋቸውም፣ ሚስቱን እንጆ አያረጋትም። ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታረገው አያየውም። ልጆቹን ሳያቸውን የሚያድጉት እና ማይንድፉልነስ በጣም ይጠቅማል። ቅድም ያነሳሽው ነጥብ ላይ የሚሆኑ ነገሮች አሉ፣ በላይፍ የመጡ ሀዘኖች አሉ ግን ሀሳባችን ውስጥ ያለው ሀሳብ ቶትስ ቢከም ቲንክስ ይባላል። ቶትስ ቢከም ቲንክስ አንዳንዱን በኋላ ወደ ወደዛኛው ቶፒክ ስንመጣ እናወራዋለን፣ ግን አንዳንዱን ነገር ሀሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሀሳቤ ይጣላለው ከዛ እነጋገራለሁ እጣላለሁ ከዛ መስሪያ ቤት ስሄድ እጣላለሁ እጣላለሁ ከሱ ጋር ችግር ይገጥመኛል። ዛሬ በጣም አስቀያሚ ቀን ነው። ዛሬ የሆነ ችግር ይገጥመኛል። እንደዚህ ሊሆን ይችላል። አክሲደንት ሀፕል ሊያደርግ ይችላል። እንደዚህ ብዬ ይሄዳለሁ። አክሲደንት ሀፕል ሊያደርግ ይችላል። ስለዚህ ሀሳባችን በጣም አቅም አለው። ኢነርጂ ስለሆነ ሀሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ፣ ሀዘን ሲመጣ ፖዝቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘንስ ሊገባ ይችላል። በጣም ሊያለቅስ ይችላል። በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ ቲስ ኢስ ፓርት ኦፍ ላይፍ። ሞቱ አይቀርም ነበር። አባቴ ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር፣ ሳፈር አድርጎ ሳፈር አድርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችን እኮ ጥሩ ነው። አባቴ አረፈ፣ ቀደም አይቀር ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው ረፍት ጋር ነው የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሹ ማየት ትችለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከርስ ነው። እሺ፣ አሁን ሐሳብ ቶውት ኢነርጂ ነው በሚለው እንስማማለን። ኢነርጂ ደግሞ አይጠፋም። ኢነርጂ ነው ቅድም ስታነሽ እሱን ሳልናገር ልለፍ። እኔ አንድ ጊዜ የተገረምኩበትን ነገር ልንገርሽ። ቢሮ አካባቢ ወጣቶች አሉ ብዙ ቦታም አልሰጣቸው። አንድ ቀን ግን ከቢሮ ወጥቼ ወደ መኪና ልገባ ስል የሆኑ ሁለት ከሌላ ሰፈር የመጡ እንደዚህ መጡ ወደኔ ጠጋጠጋሉ አሉ። አመጣጣቸው ደስ አይልም ነበር። ከዛ ምን ሆነ? የዛ ሰፈር ልጆች መጡ። ምንድነው ምንድነው ምንድነው የምትፈልጉት? ምናምን አሏቸው። ፕሮቴክት እያደረጉኝ። እኔ እኮ በደንብ ሰላም አላልኳቸው። ይሽ ቫሊዋቸው። አሁን ፖዚቲቭ ቲንከር ስትሆኚ አካባቢሽ ያሉ ሰዎችን ቫሊዩ ትረጃለሽ። የሰፈር ሰዎችን ብዙ አፕሪሼት ላታደረጊያቸው ትችላል። የሰፈርሽ ያሉት ሰዎችን ሰፈር ያሉትን ጎረቤቶች ምናምን ቦታ ላልሰጣቸው ይችላሉ። ከቤተሰቤ ሰው ሲሞትብኝ ግን ነጠላቸውን አዘቅዝቀው የሚመጡት ማን ናቸው? እነሱ ናቸው። ነጠላቸውን አዘቅዝቀው ድንኳን ተክለው ምናምን ለቅሰው ሄደው ያውቁት ሰው አልቅሰው ከዛ ገብተው ነፍሮ አዘጋጅተውን ብለው እነሱ ናቸው። ስለዚህ ፖዚቲቭሊ ማየት የሰፈርሽን ሰው ፖዚቲቭ ይባል አካባቢሽን ፖዚቲቭ ማየት፣ ዙሪያሽ ያሉትን ሰዎች ፖዚቲቭ ማየት ጥሩ ነው። ከዛ ቅድም ያነሳሁት ምንድን ነው ቶት ኢነርጂ ነው፣ አይጠፋም ያንን ተዉት። ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው። ቃላቶች ኢነርጂ ያላቸው ለዚህ ነው፣ የተለወጠ ሀሳብ ስለሆነ ሀሳብ ኢነርጂ ስላለው፣ ኮንቨርት ሳረገው ወደ ቃላት ሀይል አለው። አንቺን የሚያለመልም ቃል ልናገር እችላለሁ፣ አንቺን በጣም የሚሰብርሽን ቃል ልናገር ሊትራሊ ነው ውስጥሽን የሚሰብረው። ስለዚህ የምንናገራቸው ነገሮች ሁል ጊዜ ፖዚቲቭ ቢሆኑ ጥሩ ነው። እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ፣ ግን ጀነራሊ ስፒኪንግ ግን ከአንድ በታችን የሚወጣው ቃል አስበንበት ሁልጊዜ ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው። ሰዎችን የሚያነጽ፣ ሰዎችን የሚገነባ፣ ሰዎችን ኢንካሬጅ የሚያደርግ፣ የሚያበረታቸው ቃል ለመውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና። የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ ያንኑ ሐሳብን አውጥቼ የምናገረው። ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው። ፖዚቲቭ ሳይኮሎጂ የሚገርም ነው። ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ። በጣም የሰዎችን ሕይወት እንደሚለውጥ፣ ሶሳይቲን እንደሚለውጥ ሀገርን እንደሚለውጥ እያመኑበት መጡ። ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። ልክ እንደ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ፣ ሪሃብሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። አሁን ምን ያህል ፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም የእውነት ነው ይሰራ። እኔ እለማመደዋለሁ፣ እኖርበታለሁ። ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ እሞክራለሁ ቀናውን ለመናገር ሞክራለሁ እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት፣ ቅድም ባልኩሽ ማይንድፉል ምሆንጊ የተገኘሁበትን ማህበረሰብ ኢንጆይ ለ የኔ ኮንቴምፖራሪ የሆኑ በእኔ ዘመን የተገኙ በእኔ ዘመን ያሉትን ጋዜጠኞች፣ በእኔ ዘመን ያሉትን ፖለቲሽያኖች፣ በእኔ ዘመን ያሉ አርቲስቶች፣ በእኔ ዘመን ያሉ ሁሉንም ሰዎችን እንጆ ያረጋቸዋለሁ፣ ስራቸውን እንጆ ያረጋለሁ እንጂ የእኛ ዘመንን እያጣጣልኩ የድሮ ብቻ እየናፈኩ። እያንዳንዱን አፕሼ ታደርጋለሁ እና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ። ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። መጽሐፍቱ የተጻፉ አሁን ገብተሽ በማስትሬት ዲግሪ ደረጃ ልታጠኚ ትችላለች።